በጦርነት የተጎዳውን የአማራ ክልልን መልሶ ለመገንባት ሁሉም ርብርብ እንዲያደርግ ተጠይቋል። የአማራ ልማት ማህበር አልማ ከዲያስፖራው ማህበረሰብ ጋር ባደረገ ውይይት ተቋማትን መልሶ ለመገንባትና ትውልድ ለመታደግ ሁሉም የበኩሉን መወጣት እንዳለበት መግባባት ላይ ተደርሷል። እንዳልካቸው አባቡ ሀገራዊ፣ ፖለቲካዊና ህዝባዊ ትግል በተቋም ግንባታ፣ በኢኮኖሚ አቅም መደራጀትና በህዝባዊ አንድነት መጠናከር የሚያምኑ የሚተገብሩም ጎምቱ ሰው የአማራ ልማት ማህበርን ወክለው ከመድረክ ተሰይመዋል። ሀገራቸውን በአካል ብቻ የተለዩ ግን ደግሞ ልብና መንፈሳቸው ለሀገርና ህዝባቸው የቆመና የተዋሃደ ኢትዮጵያውያንና ትውልድ የኢትዮጵያውያን በታዳሚው መንበር አሉ። በጦርነት እጅጉን ስለተጎዳው ሰሜን ኢትዮጵያም እየመከሩ ነው። ከተባበር ችግሩን ከተረዳን መፍትሄ ማምጣት ይቻላል፣ ነንበርዋል። የራስን ችግር በራስ መፍታት ይቻላል ብሎ ነው የሚነሳው ራያችን ማለት ነው። ሰዎች ይመጣሉ ይሄዳሉ። ስርዓት ይመጣል ይሄዳል። ህዝብ ግን አለ። ህዝብ የኔ የሚለው ተቋም ያስፈልገዋል። እንደ አማራ አንዱ ትልቁ አልማ ቢሆን፣ ለውጥ የሚያመጣው ንግግር ሰው መተቸት ውዝ ታዲያ ሆኖ መገኘት ብቻ ነው። ስለዚህ እያንዳንዱ ዲያስፖራ በሚችለው አቅም በሚችለው አቅም ካገዘ፣ አካባቢውንም ችግርንም የመፍታት አቅማችን ትልቅ ይሆናል። ኢትዮጵያውያንና ትውልድ የኢትዮጵያውያኑ በተለይ እጅጉን በጦርነት በተጎዳው የአማራ ክልል የመልሶ ግንባታ ሂደት ምን መልክ ያዝ በሚለው ላይ ሀሳብና አስተያየቶቻቸውን አቅርበው ውይይት ተደርጎበታል። በትምህርት፣ በጤና፣ በማህበራዊ በሁሉ ነገር ወደ ኋላ ቀርቷል። ይህም ደግሞ የዲያስፖራ ተሳትፎም የክልሉ ተሳትፎም እጅ ለእጅ ተይዞ ለውጥ ማምጣት አለበት ብዬ አስባል ከምንም አስቀድመን መስራት ያለብን ወጣቶቻችን ላይ። ዲያስፖራው ትልቁ አድቫንቴጅ ገንዘብ የያዘ ያለ እውቀት አለ። እውቀትና ዶላር ደግሞ እቻ ሀገር የምትፈልገው ነገር ነው። ሁሉም ዲያስፖራ ሀገር ወዳድ ነው። ሀገሩ እንድታድግ፣ ሀገሩ የተሻለ ነገር እንድትሆን ይፈልጋል። ግን ውጭ ሀገር በለመደው መንገድ እየተስተናገደ ካልሆነ ከባድ ነው የሚሆነው ከጦርነቱ በፊት የነበረው ደካማ ጎን የነበረውን ከካስበት እንቀሳቀስ እያለንበት ሁኔታ እያለ አሁን ደግሞ በጦርነት የበለጠ ወድሟል። በዳስ የነበሩት ሁሉ ይስተካከላል ተብሎ የተሞከረው ነገር ሁሉ ወደ ኋላ ቀርቷል። ስለዚህ ያንን ለማስተካከል በጋራ አርብር ማድረግ አለብን። ከዚህ በኋላ እንግዲህ መልሶ የማቋቋም አንደኛው የሀገራችን ተማሪዎች ችግር ቋንቋ ላይ ነው። ትምህርት ቤቶችን እንገነባለን። ከገነባን በኋላ ለሶስት ወር ለስድስት ወር መጥተው ቋንቋ ላይ የሚያሰለጥኑ እነሱም በቮለንቲየር አንቀሳቅሰን ወደ አገር ቤት አምጥተን አገር ቤት ደግሞ ያሉትን ደግሞ በዛ ልክ ማብቃት ይጠበቅብናል። በልዩ ሁኔታ ከነበረበት በተሻለ ሁኔታ ዲያስፖራው በቁጭት ለማቋቋም ተዘጋጅቷል። ኢትዮጵያዊ ሁሉ ጥሪ መደረግ አለበት። እዚህ ላይ በጣም የወደመ ክልል ስለሆነ በዓለም ላይ የሚኖረው ኢትዮጵያዊ ወደ አማራ ክልል መጥቶ አንድ ፈንድ ሬዚንግ አዘጋጅተን ይህን በአስቸኳይ እንዲቋቋምና ወደ ነበረበት ቦታ እንዲመለስ እንፈልጋለን። የአማራ ልማት ማህበር ዋና ስራ አስፈጻሚው መላኩ ፈንታ ከዲያስፖራው ማህበረሰብ ለተነሱላቸው ጥያቄዎች ምላሽ ሰጥተውባቸዋል። ምንድን ነው ኒዳችን እንሰጣችኋለን። ባሉን አደረጃጀቶች ከቴክኖሎጂ ጋር የተያያዙ ከዲጂታል ላይብረሪ ጋር የተያያዙ በተለይ ቮኬሽናል ትሬኒንግ ሴንተሮቻችን ግንባታውን ገንብተናል፣ ማሽነሪዎች ግን የሏቸው። ትልቅ ፈንድሬዚንግ ፕሮግራም ቢደረግ የተባለው ጥሩ ሀሳብ ነው። እናስበዋለን። ግን ያለፍንበት ጊዜ ያንን ለማድረግ የሚያስችል ስላል ነበር። በቀጣይ የምንወስደ ይሆናል ለማለት ብዬ ነው። የመንግስትን የልማት ጉድለት ብቻ ሳይሆን የማህበረሰብ የልማት ጉድለት ምንድን ነው ካገኘነው ሪሶርስ አብዛኛው 85፣ 90 ፐርሰንቱ ትምህርት ላይ ይውላል ስንል ኪ ጉድለታችን ትምህርት ነው። ይህን ጉድለት ደግሞ በማህበረሰባችን ህብረት ነው የምንፈታው። የራሳችን ችግር በራስ እንፈታለን ነው ያስቀመጥነው ራእይ ስለዚህ እናንተም የዚህ አካል ሆናችሁ አግዙን ነው የጥያቄው አካል። በቢሮክራሲው አግዙን የተባለው አንዱ የቅዳችን አካል እንዳውም አውጡ እየተባል ክርክር የሚገጥመን ይሄ እናንተ ስራ አይደለም ነው እኛ ደግሞ ለምንን እርዱስ ካልናቸው ድረስ በተለይ በኢንቨስትመንት ቢሳተፉ ማህበራዊ ግዴታቸውን ስለሚወጡ ካለማ ፐርስፔክቲቭ ማለት ነው፣ እንደ ክልል ደግሞ ለክልል ትልቅ ልማት ያመጣል። ስለዚህ የቆመ የቢሮክራሲ ችግር ካለ እናግዛለን ብለን እንሰራለን። ስለዚህ በጎንደር፣ በባህርዳር በደብረ ብርሃን ለበርካታ ዲያስፖራዎች የኢንቨስትመንት እንትን ፋሲሊቴት አድርገናል። አሁንም እናደርጋለን። እሱም ብቻ ሳይሆን ከስተምስ ላይ ለሚቸግራቸው የከስተም ክሊራንስ ሁሉ እንሰራለን። ማገዝ ስላለብን ማለት ነው። ስለዚህ ቅድም ባነሳችኋቸው የመደጋገፍ ቢሮክራሲውን እንትን ከማለት እንሰራለን። ብሪጅ መሆን እንችላለን። የዲያስፖራው ማህበረሰብ በዲጂታል ቤተ መጻሕፍት ግንባታ፣ በቋንቋ ትምህርት፣ በኢንቨስትመንትና መሰል ማህበራዊ ግልጋሎት በሚሰጡ ተቋማት ግንባታ ላይ ትኩረት ሰጥቶ ለመስራት ቅርርብ ፈጥሮ በመነጋገር እንደሚቀጥል በመድረኩ ተነስቷል።